ስጋ ይዤ መጥቼ መስር ነው ብዬ ልዋረድ እንባ የመጡ ነበር። ማለት ይሄ ደስታ አሁን እንዲህ ደስታ መጥቶ ቤተሰብ የሆነ በመሀል ደግሞ ወደ መጀመሪያው ማንነቴ ማንነታችን ከተመለስን አይሆንም ቤተሰብ። ከዛ ደግሞ መስርም፣ አቡ አብዬ ስጋ ነው፣ ወላሂ ስጋ ነው። አረባይኒ ዛሬ ለጨልል ነው መቁረጥ ነው ይገባን ያለ ነው። እኔ ቤተሰብ የምሬ ነው። በጣም ተስፋ እየቆረኩ ነው። በጣም ማለት ነው። ምክንያቱም ወደ መጀመሪያ ህይወት የተመለሸ ልገባ እንደሆነ ነው የሚሰማኝ ስጋ አምሮኛል እና ነው። ሰላም ሰላም ውድና የተከበራችሁ የኛ ውድ ቤተሰብ፣ የኛ እንቁና ተወዳጅ ቤተሰብ እንዴት ናችሁ ቤተሰብ? ዛሬ ጉንፋን ይዞኛል ልበል። በደንብ ከአንተ በልጣለሁ። ግን ለማንኛውም የኛ ውድ ቤተሰቦች ማፍቃችሁን ነበር። ዛሬ በነገራችን ላይ መግቢያ ከሰራው ቆይቷል። በጣም ዛሬ መግቢያ እስኪ ድምቅ እናደርገዋለን ቤተሰቦች ስራ እንዴት ነው እናንተ ጋር? እኛ ጋር ሁሉ ሰላም። በነገራችን ላይ ቤተሰብ ብዙ ማውራት አልችልም፣ ሰው ሲያናድደኝ ነው እንጂ ብዙ ማውራ ካልተናደድኩ ብዙ ማውራት አልችልም። እና አዎ አናደኝ፣ አንተ ስታናደኝ መደብ እገባለሁ። ለማንኛውም ቤተሰብ ዛሬ ብቻዬን የመጣሁላችሁ ብቻ የመጣሁበት ምክንያት ደግሞ ብቻዬን ስላችሁ፣ ጀሚል ጠዋት አብይና ልቦ ቁርአን ቤት ወሰድን። ጀሚል ደግሞ ቤት ሄዳ እኔ ወደዛኛው ቤት ነው ሄድኩት እና በዛ መሃል ቤተሰቡ እኔ በዚህ ልክ አልጠበቅኩም፣ የአብዬን ለውጥ የአብዬን ጤና በዚህ ልክ አልጠበቅኩም። እና ምን እንዳለችኝ አትገምቱ ስጋ አምሮኛ ላለችኝ ወላ እና እንዴት እንደደነገጥኩ ጠዋት። ልክ ቁራን ቤት አስቀርተን ይዘናት እየመጣ ምን ትለኛለች ጀሚል አልሰማት። ለጀሚል አላለችውም የሆነ ነገር ስትፈልግ ብዙ ጊዜ እንደ ግልጽ አድርጋ ምትነግረኝ ለእኔ ነው እና የሆነ ጊዜ ሩዝ አምሮኛል አለችን። ግልጽ ነገረች። ከዛ ሩዙንም ገዛል። ከዛ ሩዙ ሰጣት። አረሳኸው ሞ ያለች። ዛሬ ደግሞ በጣም ያስገረመኝ ነገር ልክ ባጃጅ ውስጥ ነበርን እና እያመጣን ምን አለች? ስጋ በሰር ነው ያለች። በሰር ማለት ደግሞ በእኛ ስጋ ማለት ነው እና ስጋ አምሮኛል አለች። ከዛ የኔ እናት ባለኝ በሬም መግዛት አይችልም፣ በግም መግዛት አይችልም፣ ግን ደግሞ በኪሎ መግዛት እችላለሁ። እና ይሄው ይህን ይዤ እላት እመጥቻለሁ። ላብዬ አንድ ኪሎ ስጋ እና ሰው ባለው ነው፣ ምንም ማድረግ አንችልም። እና አምሮቷን ብቻ ለማርካት ነው እንጂ ለሌላ ነገር አይደለም። ሲኖረን ደግሞ በሬ እንደ ኤቢን ሚያክል በሬ ይዤ እላት እመጣለሁ። እና ቤተሰብ እኒድ ጀሚልም እዛ ነው እ እኒዳ እንግዲህ ቤተሰብ ደርሰናል። አብዬ ከም በር ላይ አላየኋትም ድምፁ አየሰማ

አብሮ ያደሩ ፊት ከዛ ደግሞ ስታገኘት አብዬ ጠራልኛ፣ አቦ አትየኛ፣ አንተ አብዬ አቦ። እንግዲህ እየጠራች ነው። ስማ ለአብዬ ቆይ፣ ምን ልበላት? የት ልሄድ ነው ልበላት? ዱባይ ልሄድ ነው ልበላት? ሁሉም ነገር አልቆልኛል፣ ዱባይ ልሄድ ነው። አብዬ ጫማታም ጀሚል ዱባይ ልሄድ እንደሆነ ነገርካት።

ፕሮሰሱ አልቆ አልኮ ደግሞ አምሮብሻል። አብዬ ይሄ ቁርአኑ ከተጀመረ በኋላ አምሮብሻል፣ ፏ ብለሻል። አሁን ልሂድ ነው ዱባይ። ዱባይ ልሄድ ነው። አዎ አዴ ወል ማታኝን ይሄ ልጅ ነው ዱባይ የሚወስደኝ። አዴ ወል ማታኝን ስሙ ማን እንደሆነ ታየዋለሽ። ያኛው ወይ አትታጠው ነነ ሳምና ወይ አ ዱባይ ሲኬድ በዚህ ነው። እንደ እ የምንድን ነው የምንድን ነው ዛሙ ሳምና አይደለም፣ ይሄኛው ነው የሚሆነው የተባለው ፊታችሁ በደንብ ያጸደዋል ይሄ አብዬ በቃ ካን አንተ ማን ነበር? ዱባይ ነው ካናዳ አይደለም። አሁን አሁን

ልቆረጠው ነው ወይ አብዬ? የኔ የለም፣ በምላጭ ቆረጥ። አንተ ዱባይ ሲኬድ ቂቤ አይቀቡትም? ሽቶ ነው ምን? እሺ አብዬ አሁን የለም። አብዬ መርቅኝ። ልጅቷም እዛ እየጠበቀችኝ ነው። ዱባይ ልንሄድ በቃ

አይደለም ሩዝ አይደለም። ከፍተሽ ሩዛን ካነ አቅሰንዴ ቆይ ለውዝ አይደለም። ክፈችው ለውዝ አይደለም። ቆይ አብዬ ክፈችው፣ ክፈችው፣ ክፈችው አብዬ ምስር አይደለም። አረ ወይ አውቃ ነው

አዋርዳኛል ሳላሳያቸው ምስር ብላ አላዋርደችኝ። ቤተሰብ ናይብ ያሳይልኝ ነው። አብይዬ፣ ይሄ ምንድን ነው? አብዬ ስጋ እኮ ነው። አውቃ ነው ሙኩ ትገዛልሻለሁ፣ ግን እስከዛ ይሄ ልግዛልሽ እሺ። ይስሙ ምንድን ነው? ምስራ ግን የምር ነው። እምባ መጣባት እኮ

ይሄ ምስር ነው ብለሽ አታዋርጅኝ እሺ ስጋ ነው ምንድነው ስሙ ዘይቴን ነው ዘይቴን ነው ወይኔ እሺ ሌላ ዘይት ሌላ

ወላይ የምሯን ነው እየሳቀች ያለችው እና እያለቀሰች ነው። ሰሰቃቢ ግን አውቃ ነው ነው፣ ዱባይ ነው ብዬ የፎከርኳትን አብዬ፣ ተመካከሩ ብቻ እሺ። ድስቱን አጥበዋለሁ አብዬ። ድስቱ አጥባ እሱ ድስቱ ያጥባል፣ እኔ ሩዝ እና እንጀራ አመጣለሁ። አሁን ንገረኝ፣ ሳትዋሽ ምንድን ነው እዚህ ሙከት ሙከት? መጨረሻ ላይ አመነችልን። ስጋ ነው ነው አለችኝ። ሙከት የበጉ ነው። በሬ ያ አለ ትልቁ በሬ አለ፣ አውቃለሁ። ሰራችል። ፕራንክ ነው አብዬ፣ ፕራንክ ነው አብዬ ፕራንክ አውቀሽ ነው። ምስር ነው ብለሽ ፕራንክ ነው። በእኛ ፕራንክ ነው። እሺ አሁን ሩዝና ምን ላምጣ? እሺ ጀሚል ጀሚል ላይ የሳቀችበት አብዬ ሩዝ እንጀራን ይዤ እዤ ይመጣለው። ጀሚል ድስት ይጣብ። ቤተሰብ ለነበረን ቆይታ በእኔ በኩል ይሄን ይመስል ነበር። አብዬ ቻው ባያቸው። ሰዎቹ አደለም ኑ፣ ነው የምላቸው። ኑልን ወይኔ ግቡ። ምግቡ እንትን ነው የተባለው፣ እንጀራ ና ሩዝ። ቤተሰብ እንትን እኮ ነው፣ አልደረሰም እኮ ነው እንጀራው፣ ጠዋት ስለሆነ እኮ። አሁን እንትን ይላል ቤተሰብ። የኛ ውድ ቤተሰብ ዛሬ የሆነ በቃ አለ አይደል አብዬ ከልክ በላይ ስትደሰታየዋት እና ያው እያወቀች በነገራችን ላይ አውቀዋለች፣ መጀመሪያ አውቀዋለች። ያው በሰራለች በሰር ደግሞ ስጋ ነው ስጋ ብላ ተናግራለች። ግን እኛን ለማሳቅ እንደዚህ ምስር ነው ና ብላ እንትን ያለችም ቤተሰብ ቤተሰብ። ያው እኛ ብዙ ጊዜ ማለት እየተናገር ነው ያለውን ነገር ምንድነው ቤታችን በጣም እየቀዘቀዘ ነው ቤተሰብ፣ የእናንተ እርዳታ ከልክ በላይ ያስፈልገናል ቤተሰብ የእናንተ እርዳታ ያስፈልገናል። ምክንያቱም ቤተሰብ ሁሉም ነገር ሁሉም ነገር ከፈጣሪ በታች እናንተ ናችሁ እየረዳችሁን እያገዛችሁን ያላችሁት። ቤተሰብ አሁን ደግሞ ወደ ኋላ ስጥ ተስፋ ወደ መቁረጥ ነው እየገባን ያለ ነው። እኔ ቤተሰብ የምሬ ነው፣ በጣም ተስፋ እየቆረኩ ነው። በጣም ማለት ነው። ምክንያቱም ያው ወደ መጀመሪያ ሕይወት የተመለሸ ልገባ እንደሆነ ነው የሚሰማኝ ወደ መጀመሪያ መጀመሪያ እንደነበርኩበት የመጀመሪያው ያለች ልጅ የመጀመሪያው ጀሚል ተመልሶ እዛው እንደሚሆን ነው አድርጌ ራሴን እያሰብኩ ያለሁት። ምክንያቱም መጀመሪያ የእናንተ ገዛ ነበረ፣ አሁንም የእናንተ ገዛ እንዲኖር ይገባል ቤተሰብ። አብዬ ይሄ ፈገግታው የመጣው በእናንተ ነው ቤተሰብ። ምክንያቱም እናንተ በትንሹም ቢሆን እያገዛችሁ አለላችሁ አለንላችሁ ብላችሁ እያበረታታችሁ ያለ እና ቤተሰብ በቃ የሆነ በቃ እኔ ቤተሰብ በነገራችን ላይ አብዬ ስትስቅ እንባ መቶ ነበር ማለት። ይሄ ደስታ እንዲህ ደስታ መጥቶ ቤተሰብ፣ የሆነ በመሀል ደግሞ ወደ መጀመሪያው ማንነቴ ማንነታችን ከተመለስን አይሆን ቤተሰብ። ከዛ ደግሞ የእናንተ እርዳታና የናንተ ገዛ ከልክ በላይ ያስፈልገናል ቤተሰብ። ከልክ በላይ ማለት ነው ቤተሰብ። ምክንያቱም እኛ እያልን ነው፣ ቪዲዮ በቻል ነው አቅም እየሰራ ነው ግን ደግሞ ምንም ቫይራል የሚወጣ ምንም ነገር የለም። እይታ ራሱ በጣም ቀንሶብናል ቤተሰብ። የእናንተ እርዳታ ከልክ በላይ ያስፈልጋል። በደንብ ሼር አድርጉ ቤተሰብ፣ በደንብ ማለት ነው። ከሚገባው በላይ አድርጉልን ቤተሰብ። ለነበረን ቆይታ ለነበረን ጊዜ ከልክ በላይ እናመሰግናለን። አብራችሁን ተከታትላችሁ ቪዲዮን ከኛ ጋር ስለነበራችሁም እናመሰግናለን። በቀጣይ ቪዲዮ ስንገናኝ ሰላም ያኑራችሁ። ሰላም ባላችሁበት ቦታ ሰላማችሁ ብዝት ይበልልን። እንወዳችኋለን፣ ቻው።